እንግዳችን ሙዚቃ ጋባዣችንም ጭምር ናት። ዛሬ የተለያዩ ሙዚቃዎችን ትጋብዛለች። ካለን ሳት አንጻር ሳት የከሌን ሳልጋብዝ ብላ እንግዲህ ልትል ትችላለች። ለማንኛውም ግን እንግዳችንን ላስታውቃችሁ፣ ሜላት ነብዮ ትባላለች። ወጣት አርቲስት ነች። ከተለያዩ ፊልሞች ጀርባ ትገኛለች። እንደዚሁም በብዙ ፊልሞች ላይ ታውናለች። ጥሩ ተቀባይነትን እያገኙ ካሉ አርቲስቶች መካከል አንዷ ናት። ቀዮ ስሌት የማትበላወፍ ስምንት ሺህ ታስጨርሽኛለሽ አንድ ቀን አንድ ቀን የራሷም ስራ ነው ያው በመንገዴ ላይ እና ያልተው ያልተሾፈ እንደዚሁም እየመጡ ያሉ በርካታ ስራዎችም አሉ። ከእነዚህ ስራዎች ሁሉ ጀርባ አለች። አልበዙም ደስተዋል። ገና እናበዛቸዋለን አ በእርግጥ ያየሁትም ፊልሞች አሉ እና እናወራባቸዋለን። እንኳን ደህና መጣችሁ ሜላት። እንኳን ደህና ቆያችሁ እስራኤል። እንኳን ሰላም ቆየ እናንተ። ጥሩ እንግዲህ ሜላት ከነዚህ ሁሉ ስራዎች ጋር አለሽ እና ፊልም ስራ እንዴት ነው ቀሎሻል ወይስ እንዴት ስራው እየበዛ ነው ስራ በእርግጥ ቀላል አይደለም ምንም አይነት ስራ ቀላል አይደለም ግን ያው እናብዛቸዋለን ነገር እዚህ የበለጠ ጥሩ ነው ጥሩ ነው ከመጀመሪያው ፊልሞችሽ ወደ አሁን ወዳሉት ስትደርሺ እየተማርሽ ያለሽ ወይም ደግሞ የተለያዩ ገጸ ባህሪያት ወክልሽ እየተጫወትሽ ነው እና ምን አይነት ስሜት እየተሰማሽ ነው ሁሌ ትምህርት ነው። አርት ውስጥ ሁሌ ትምህርት አለ፣ እና በቃ ጨርሻለሁ አሁን ሙሉ ነኝ ማለት አይቻልም። ሁሌም አዳዲስ ነገሮች ነው የሚፈጠሩት ና ሁሌም ትምህርት ነው። ጥሩ ስለዚህ ሁሉንም ፊልሞች እናያቸዋለን። ከቀየው እንነሳና እነ ማትበላ ወፍ ታስጨርሽኛለሽ። አንድ ቀን ያው በመንገዴ ላይ ያልተሾፈው እንዘረዝራቸዋለን እየመጡ ያሉትንም እየተመለከትናቸው ቆይታ እናደርጋለን። እንዲያውም እኔ አንድ ያየሁትን ፊልም ተመልክቼ በአማርኛ ነው በእንግሊዝኛ ነው የዛሬ ቆይታችን ብዬ ነበር። አማርኛ መች አልመሰለኝም ነበር። አንድ የቆዳ ከሌሎችም ወደ ነጮቹ በጣም ይጠጋልና፣ ከዛ አንጻር እንደው ገጥሞሽ ያውቃል ግን ኢትዮጵያዊ ሳት መስያቸው አዎ የተወሰኑ ሰዎች ኖርማል። ግን እንደዛ ለመሆን ብዙ ሜካፕ የምትፈልግ አይነት አይደለችም፣ ነጭ የውጭ ዜጋ ለመምሳል አሮቻችን ያው ቴሌቪዥን ስላልሆነ ሬዲዮ ስለሆነ ነው። በጣም ከሚገባው በላይ ቀይ እንደሆነች እያየ ነዋል። ስለዚህ በእርግጥ የውጭ ዜጋ ሆኜ አይደለም የተጫወትኩ፣ ዲያስፖራ በሻ ሆኜ በልጅነቷ አሜሪካ ነገር ሄዳ የመጣች ቆይታ የመጣች ማለት ናት። ካራክተሯ ሀገሯ ከበዳት። ከዛ በኋላ አማርኛ በዲሴኛ በዲሴ ውስጥ ያለ አማርኛ ነው የሚመስለው። አንዳንድ ጊዜ እንደዚህ ረጅም ጊዜ ወይም ረጅም ጊዜ ሳይሆን ራሱ ከሀገራቸው ወጥተው ሲመለሱ፣ ልብ ብላችሁ ከሆነ በጣም የተለያዩ ነገሮች እንደሚከሰቱ ይታወቃል። አንዳንድ ጊዜ በሰባት ወራቸውም ተመልሰው ቤቴን አላቀውም፣ የቱ ጋ ነበር መንገዱ እንደዚህ አይነት ሰዎችም አይጠፉም። ለእንግዳችን ሜላት ነብዮ አብራናት ከቀየው እስከ አልተሾፈው ድረስ የሄደችበትን መንገድ ዛሬ ታስቃኘናለች። ሜላት እንዴት ነው ተመችቶሻል? ስቱዲዮ ቆይታ ቆንጆ፣ ጥሩ ነው። እሺ፣ እስቲ ስለ ቀየውን እናንሳ። የመጀመሪያ ስራሽ እሱ ነው? አዎ፣ ቀየው ነው። እንዴት ነበር እዛ ፊልም ላይ ካስት የተደረግሽው? የመጀመሪያው አጋጣሚ ወሳኝ ይመስለኛል ወደ ሙያ ውስጥም ገብቶ ለመቅረትም ጥሩም ካልሆኑ በቃ እዛው ጋር ለመቆምም እድል ይፈጥራል ብዬ አስባለሁ። እና ቀየው ላይ እንዴት ነበር ለመጀመሪያ ጊዜ ታጨሹ? ለመጀመሪያ ጊዜ ታጨውት አንድ ጓደኛ ነው በቃ ካስት አደረገኝና ኦኬ እና እኔ በእርግጥ አርቲስት ሆናለሁ ብዬ አስቤ አላቅም ነበር። ሆናት ለመናገር ስዕል ስላለው አርት ውስጥ አለው፣ ግን በሌላ መንገድ ውስጥ ነበርኩኝና ትንሽ አይናፋርም ነገር ስለሆንኩኝ እና በአጋጣሚ ካስ ተደረግኩ አጋጣሚው ነው። ከዛው በኋላ አይና አፋርነትሽን ገፈፈው እና ሌሎቹ ፊልሞች መምጣት ጀመሩ። አንደዛ ነው። ብዙ ስራዎችን ሰርተሻል። ከብዙ ፊልሞች ላይ ያለሽ እና እንደው በጣም የምታስበልጪው ፊልም አለ ወይንም ደግሞ እዛ ላይ ያለው ገጸ ገጸ ባህሪ የበለጠ ችሎታዬን አጉልቶታል ብለሽ የምታነሺው ፊልም አለ? አለ እ አንደኛው ስሌት ነው። ስሌት እ ሁለተኛው ህያብ ስሌትና ህያ በጣም መወዳቸው ፊልሞች ናቸው። ሁሉንም ስራዎችን ወዳቸዋለሁ፣ ግን በቃ ምረካባቸው ስራዎች ሁለቱ ናቸው። ሁለቱ የተለየ አይነት። ምናልባት ሁለቱ ላይ የነበርሽ ገጸ ባህሪ በትንሹ ብታስታውሺ? እሺ፣ ስሌት ላይ ሴተኛ አዳሪ ሆና ሳይኮሎጂ ተማሪ ናት፣ ሴተኛ አዳሪ ናት። እና በጣም በራሷ ኮንፊደንስ ያላት ሴት፣ በጣም የምትገርም ሴት ናት። እሷ እንደዛ ነው ካራክተሩ። አንደኛዋ ደግሞ ህያብ ሰካራ እንዲያው ሳይኮሎጂስቷን እዛው ስሌት ላይ ያያለን በጣም አስቸጋሪ የሚባል ሪስክን ትወስዳለች። ፊልሙንም ከዛ አንጻ ትንሽ ከበድ የሚልም ይመስላል። ወይም ትምህርቶች ምናምን ከዚህ አካባቢ ጋር እያያዛል ወደ ስሉ ነበር ሻንች አልተማርኩም። የሚገርም ወደዚህ ወደ ሳይኮሎጂ አልመጣ አልመጣሁም አልመጣሁም ይሄ ያው ብዙ በማጥናት የመጣ ነገር ነው እንጂ በጨራሽ የለውበት ኤክስፒሪየንሱም እንዳይባል ቀዮ ብቻ ነበር እነዚህቶች አልመጡም ነበር። ጥሩ ለማንኛውም ስሌት ላይ የነበረችው አንዷ ገጸ ባህሪ ናት። ያብላይስ ያብላይ ሰካራም ሆና ችም ኮንፊደንስ አላት በራሷ። ሰካራም ሆና ስቲል በጣም ጨዋ ናት። ሰካራም ብቻ በቃ ነገሮችን ለመርሳት መጠጣ ሴት ናት እና እሷም እንዲሁ በቃ በራሷ ያለች ነገር ነበረች። ደስ ይላል። ጥሩ ሌሎችም የምናነሳቸው ገና በርካታ ጉዳዮች አሉን እና ሜሊያብን የምትጠይቂያት ጥያቄ ካለ እና በተወሰነ መንገድ የምትመርጣቸው ሙዚቃዎች ካሉ እንደተዘጋጀች እያየዋት ነው። አሁን እኔ ሜላት ታደሰ እያልኩ ነው፣ ሜላት ነብዩ እያልኩ ነው፣ አንተ ሜሊያብ እያልክ ነው። እኔ ከቅርበት አንጻር ሆ የቅርበት መጠ ሊሆን ይችላል። እኔ ደግሞ ሌላ እንደው ሁለት ናቸው፣ አይደለም ሁለት ናቸው እንግዶቹ። እንዳሉ ሜላት ነብዮ ወይም ደግሞ ብዙ ጊዜ መልያብ ተብላ ስለምትጠራ ነው መልያብ እያልኩ የምጠራት ለዛ ነው። በነገራችን ላይ በነገ ዕለት ዓለም አቀፉ የስፖርት ቀን ነው፣ ስፖርት ይከበራልና ሜላት ስፖርት ላይ ለየትኛው ስፖርት ታዲያ ያለሽ ዋና ወደ ዋና ታዲያ አሪፍ በቀጣይ ኦሎምፒክ በቀጣይ ኦሎምፒክ አንድ አንድ ሴት አግኝተናል ማለት ነው አንድ ሴት አግኝተናል ያኔ ወደ ያኔ አንድ ወርቅ አለን ማለት ነው የዋናው ውድድርን ተመስጠሽ ትመለከቻለሽ በጣም ደስ ይላል ቆንጆ ነው ለማንኛውም ስሌት ላይ እንመለስና ፀባት ውስጥ የምትባለው ካራክተርን በርካቶች ይመለከቷታል። የምትሰጠው የምክር ድጋፍ ጫን ያለ ነው፣ ደስ የሚል የሚባል አይነት ነው እና እንደው የምክር ድጋፍ አልተጠየቅሽም? ሙያሽ ነው ብሎ ብዙ ጊዜ በእውነት የማያቅሽም ሰው ማያቀኝ ሰው ማለት በዚህ ሙያ ውስጥ ናት ብሎ በእርግጠኝነት በጣም አዎ፣ ምን አይነት ጥያቄ ጥያቄ ጋር ችግር አለብኝ ምናምን መሰረት ቀጥታ ይሄኛውን ችግር እስቲ አማክሪኝ የሚሉ አንድም ተጽዕኖ ፈጥሮ የመስራት ሂደቱ ይሄንን ይመስላል ብዬ አስባለሁ። ከዛ የማትበላ ወፍ ነው የመጣሁ ሶስተኛ ስራሽ ማለት ነው። ፊልም ላይ የነበረሽ ቆይታ እንዴት ነበር የምትገልጭው? የማትበላ ወፍ ላይ ካራክተሯ ጽዳት ነበረች። አንድ ትልቅ ድርጅት ጽዳት ናት። በጣም ምስኪን የአስራ ዘጠኝ ዓመት ልጅ፣ አፍቃሪ በጣም ደስ የምትል ናት። እሷም ወዳት አለደስ የምትል ካራክተር ናት። አዎ በጣም ጥሩ። የስዕል ስራዎች ላይ ነበር በጣም የምታተኩሪው እንጂ ወደ ፊልም እመጣለሁ ብለሻል አታስቢም ነበረ፣ ቅድም እንደተጨዋወት ነው እና የስዕል ስራዎቹ ታዲያ ቀሩ አሁን ቀርጠዋል እውነት። ተስለው የነበሩ አሉ ግን አሉ። ሀይስኩል ላይ ምናምን ኤለመንታሪ ሳልኳቸው አሉ ስዕሎቹ አሉ ግን ከዛ በኋላ አልቀጠልኩበትም። ምናልባት እነዚህን አሳክቼ የምትዩበት ነገር አለ የሆነ ቀን አይቀርም፣ እውነት። ስለዚህ አንድ ቀን ያው ይኖራል። ኤግዚቢሽን ብለን እናስባለን። የስዕል ኤግዚቢሽን ጥሩ ሠዓሊም ነሽ ተዋናይም ነሽ፣ ምናልባት ወደፊት ደግሞ ያው ስዕሉ ይመጣል ብለን ስለምናምን ማለት ነው። አሁን ደግሞ ሙያሽ ላይ ሌላም ነገሮችን ጨምረሻል። ፕሮዲውሱ ወደ ማድረጉ ገብተሻል ና በፕሮዲውስ ደረጃ የመጀመሪያው ስራ አንድ ቀን ይመስለኛል። አንድ ቀን እንዴት አይነት ስራ ነበረ? ከባድም ነው አስተማሪም ነው። በጣም ከባድ የምንላቸው ነገሮች አሉ ምክንያቱም አንዳንድ ጊዜ ፊልም ስንሰራ በጣም ስለ ፊልም የምናውቅ ይመስለናል። ቶሎ ቸኩለን ፕሮዲስ ማድረግ እኔ ዳይሬክት ማድረግ አለብኝ ምናምን ማለት የለብንም። በጣም ነው የተማርኩበት። በጣም ስለ ፊልም ማወቅ እንዳለብኝ ነው የተረዳሁት። ፈታኝም ከባድም አስተማሪ ነበር። ገብተሽ በማየትሽ ማለት ነው። አዎ፣ ከዛ በፊት ብዙ ፊልሞችስም በእርግጥ ሰርተሻል እና ቀዩ ተሰርተዋል እንተሰርተዋል ስሌት የማትበላፍ ስምንተኛው ሺ ታስጨርሽኛለሽ፣ ሁሉ ተሰርቷል እና ከዛ በኋላ ነው አንድ ቀን የመጣው። ከዛ በኋላ ነው አንድ ቀን ግን፣ ስራው በጣም ረጅም ነበር። አንቺ እዛ ላይ ነበርሽ፣ ሚና ምንድን ነው? ፕሮዲዩስ ከማድረግ ውጪ ራይተር ነበርኩኝ። አሃ፣ ስክሪፕቱን ነው አንቺ አዘጋጀሽው። እና ረዳት ዳይሬክተር ነበርኩኝ።

ፊት ብዬ አስባለሁ። ጥሩ ነው። አሁንስ እየተሰራ ያለው ፊልም ከፕሮዲስ አንጻር ነው ወይስ ትወና ላይ ነች? ትወና ላይ ነኝ፣ ግን ከዚህ በኋላ አለኝ የፕሮዲስ የማድረግ ፕላን አለኝ። ስለዚህ እየመጣ ያለው ፊልም እንዴት ነው እንወቀው? ወይስ የትኛው አሁን የጨረስኩት ይቻላል። ኮማ ውስጥ ጀምሬ ኮማ ውስጥ ነው የሚያልቀው። ለየት የሚያደረገው ይሄ ነው። ኮመው ምንም አታወሪውም? አለ። አይ ትንሽ ልዩ ያደርገዋል። ትንሽ እናውራበት ወይስ ሚስጥር አድርገን እና ቆየሁ? አይ ሚስጥር ይሆንና ወይም ደግሞ ሙዚቃ ተመረጠና የሚያልቅ ስለሆነ ጥሩ። እንግዳችን ሜላት ነብዩም ከኛ ጋር ነች። ከፊልም ጋር ተያይዞ ከዚህ ቀደም በነበሩት አመታት ልንል ነው እንግዲህ ከሁለት ዓመት ወይም ከአንድ አመት ተኩል በፊት ብዙ ሰልፎችን እንመለከት ነበር። አሁን ደግሞ በቴሌቪዥን ተከታታይ ድራማዎች በተለይ የትርጉም ድራማዎች መኖሩን ተከትሎ ፊልሙ ቀዝቅዟል፣ ሞቷል እየተባለ ይነገራል። ደግሞ እንደ መኖሩንም እንደ ትልቅ ተጽዕኖ፣ እንደ ትልቅ ችግርም እየተወራ ይገኛል እና ከየትኛው ጥገነሽ ሜላት እኔ የቲቪ ተከታታይ ድራማዎች ናቸው ተጽዕኖ ያመጡት የሚል አስተሳሰብ የለኝም። የራሳችን ድግመት ነው ብዬ ነው ማስበው። ምክንያቱም ጥሩ ነገር ከሰራን ማንም ነገር ነው ማንም ሰው ሊያየው ነው የሚችለው። ና ጥሩ ነገር ጠንክረን መስራት አለብን ነው ምለው። ገበያውን መጥራት የሚችለው እንደተሰራው ስራ ነው ብለሽ ነው የምታምኘው? ከዛኛው ወገን ደግሞ ለእኛ ፊልሞች ያን ያህል የተመቸ ነገርም አልተፈጠረም የሚል ነገር ይነሳል። ከዚህ ጋርስ የምትይው ነገር አለ? ለምሳሌ ተከታታይ የቴሌቪዥን ድራማዎች አሁን ራሱ በሀገር ውስጥ የሚሰሩት ምቹ ሁኔታዎች አልተፈጠሩላቸውም። በቴሌቪዥን ሽፋን ለማግኘት ብዙ ችግር ነበረብን የሚልም ነገር አለ። ያልተመቻቸው ነገሮች መኖሩም ይነሳል። በፊት የሲኒማ ቤቶች አለመኖር ነበር። አሁን ብዙ ሲኒማ ቤቶች በየሰፈሩ አሉ። ቴሌቪዥኑም የዚያን ያህል እድል አልተሰጠንም የሚባል ነገር ነበረ። ይህስ እንደ አንድ እንቅፋት ይነሳል? የቴሌቪዥን እድል አለመስጠት፣ ሽፋን ለመስጠት ለሀገር ውስጥ ፊልሞች እንደ እንቅፋት የሚታይ አይደለም አይደለም። ስለዚህ በሜላት በኩል የእኛ ነው ነው፣ ዞሮ ዞሮ ችግሩ እኛው ጋር ነው ያለው፣ ከተሰራ የሄደውን ተመልካች መመለስ ይቻላል የሚለውን ነገር ማንሳት እንችላለን። ጥሩ ጥሩ ነገር ይመስላል። ይሄ ትክክለኛ አስተያየት ይመስለኛል ያነሳችሁም። ምክንያቱም አንድ ነገር የሆነ ቦታ ላይ ስታክ አርጎ ቆመ። አንድ ነገር ከመውቀስ አንድ የሚበልጥህ ነገር ከመጣ ወይም ደግሞ ይበልጠኛል ብላ የሆነ ነገር ከመጣ ከዛ የተሻለ መስራት ሊያነሳሳህ ይገባል እንጂ እዛ ያለህበት ነገር ላይ ቆመህ መሆን አለበት የለበትም። ተመልካቹ ጠፍቷል አልጠፋም የሚለውን ነገር ከማንሳት ይልቅ እኛ ምን ሰራን ወይ እኛ ምን እያደረግን ነው፣ በአሁኑ ሰዓት ላይ የፊልም ኢንዱስትሪያችን የት ጋ ነው ያለው አሁን አፍሪካ እንደ መሆናችን መጠን በአፍሪካ እንኳን ትልቁ የፊልም መዲናዎቹ ናይጄሪያ ላይጎስን ራሱ ምሳሌ አድርገ እነሱ አሁን የት ነው ያሉት? እነሱ የውጭ ሀገር ተጽዕኖ ሳይኖሩባቸው ነው ወይ እንደዚህ ትልቅ ደረጃ ወይም ደግሞ ተጽዕኖ የሚፈጥሩ አርቲስቶችን ያፈሩት ለምንድ ነው የሚለውን ካየር ስለ ሰሩ ነው። ስለዚህ አሁንም ቢሆን አንድ ነገር ሲመጣ ተወዳዳሪነቱ ስለሚጨምር በመሰረቱ ጥሩ ነገር የሚሰራ ከሆነ ተመልካቹ የትም የሚሄድበት ነገር አይኖረውም። ተመልሶ የመምጣት እድሉ የሰፋ ነው ብዬ ነው ማስበው ነው። የሚያስማማን ሀሳብ ይመስላል። ስለዚህ እንዲህ አይነት ተጽዕኖ ከተፈጠረበት ጊዜ አንስቶስ ምን ያህል ጠንካራ ፊልሞች ተሰሩ የሚለውትን መገምገም ይቻላል። ይሄ ተጽዕኖ ተፈጠረብን ብቻ ሳይሆን በልጦ ለመገኘት እንደዛ ብልጌ ያስባለሁ። ሜሊያብ ምክንያት አለው። ይስም ቅድም እስራኤል ከቅርበት ጋር ነው እያያዘው። እኔ ግን አልመሰለኝም። ምክንያት አለው። ሜሊያብ ራሴ ነኝ ያወጣሁት። ሜላት ነው ስሜ። ሜል የአብ ማለት ነው የእግዚአብሔር ሜልያብ የእግዚአብሔር እንደ ማለት ነው። የአብ ማለት ነው። ዘሞ ሰማና በኋላ ስሙን አብ እንዳትለ ሲማብ ሲማ ብ እንዳትለ መጀመሪያ ማቆላበት አለብኝ የእኔ ነው አይሆንም ነገር መነሻውም ግን እስራኤል ስለሆነ ችግር የለም። ቅርበት ይኖረዋል። በነገራችን ላይ ቅድም ያነሳነው ነገር እንዳለ ሆኖ ያልተሾፈው በዚህ ባሳለፍነው የረፍት ቀናት ሲመረቅ በርካታ ሰልፎች ነበሩት በየቦታውና፣ ይህም አንድ ደስ የሚል ነገር ነው። ስለዚህ ፊልሞች ጥሩ ተደርገው ከተሰሩ ሰልፉም ይኖራል፣ የሀገር ውስጥ ተመልካቹም ይኖራል። በነገራችን ላይ ደግሞ ተመልካቾቻችን የሀገር ውስጥን ተዋናይ በደንብ የሚያከብርም ነው፣ ጥሩ ስራ ሲያመጡለትም አጨብጭቦ የሚቀበልም ጭምር ነው እና ከዛ አንጻር ተመልካችን የማርካት ጉዳይ ይሆናል ብዬ አስባለሁ። እንደው ከነ ከሌ ጋር ብተውን እስካሁን ድረስ እድሉን አላገኘውም የምትዩ አለ? አዎ አለ። ሳያት ደምሴ በጣም ከእሷ ጋር ብተውን ደስ ይለኛል። ሌላ ከግሩም ጋር ግሩም ኤርሚያስ ጥሩ ከግሩም ጋር እንኳ መስራት እንደሚኖር ሻ ቀሪ ቆይታችንን የተለያዩ ጥያቄዎችን እናንሳና እንቀጥል ከአድማጭ ከመጡ ጥያቄዎች መካከል በ0913 21 እያለ በሚቀጥል ስልክ ላይ ሜላት ነቢዩን እንግዳችሁ ስላደርጋችሁ በጣም ደስ ብሎኛል ፊልሞችሽን ሁሉን የጠራሻቸውን ተመልክቻለሁ ፌስቡክ ደግሞ በአንቺ ስም ብዙ የተከፈተ አለ አውቅሻል አንቺ ራስ እንግዲህ በጣም አድናቂሽ። ዜሮ ዘጠኝ አስራ ሶስት አንድ እንግዲህ ወንድ ሁን ሴት አላውቅም፣ ግን የትኛው ነው ትክክለኛው ብሏል። ሜላት ነብዩ ናቸው በብዛት እንዴት እንደምለይለት አላውቅ። ፒሩ ያው እንዴት ብዬ ላስረዳው? አንድ አይነት ናቸው፣ ሁሉም አንድ አይነት ናቸው የተቀመጡት። ስለዚህ ሁሉንም ይሞክር ያሉ አማራጭ እሱ ነው። በ0941 22 እያለ በሚቀጥል ስልክ ላይ ደግሞ ዕፀ ጳጦስ፣ እኔ የእውነት ሳይኮሎጂስት ነበር የምትመስለኝ የሚል ቅድም እኔ የጠየቅኩት ጥያቄ ነበር። አንተ ጠየቅስ ተመሳሳይ ነውና፣ መስ ላይ ነበር እኔም ጥያቄ ላቀርብ ነበር ተብለሻል። ታብለሻል ዜሮ ዘጠኝ አስራ ሰባት ሀያ አራት ላይ በመጣ ስልክ ደግሞ ሜላት ነብዩ እንኳን ደህና መጣሽ በጣም አብረን እያሳለፍን ስለሆነ ደስ ብሎኛል፣ ተብለሻል። እንደዚሁም እስከ ዳር የተባለ አድማጫችን ወይም አድማጫችን ስለ ትውልድ ስፍራሽ አልነከርሽንም አልጠየቅናትም ነው እኛ መላሻት እስቲ ንገሪ። መለስ ያለባት ጥያቄ ይመስለኛል። ትውልድ ስፍራዬ ጉለሌ በሚባል አካባቢ ነው። ያደግኩት የተወለድኩት ለገሃ የሚባል

አሉና፣ ስራዎችሽ በርከት ብሏል። ና ሜላት በጣም ሀብታም ነች ማለት ይቻላል በገንዘብ። እግዚአብሔር ይመስገን፣ የጤና ሀብታም ነኝ። ከእነዚህ ሁሉም ጀርማ እሱ የሚቀድመው ተመሳሳይ መልሶ ብዙ ጊዜ እንደዛ ነገር አይደል የኢትዮጵያ ህዝብ ነው ሀብቴ ምናምን ነው ብዙ ጊዜ መልስ ቀይራው ያመጣችው የጤና ሀብታም ነኝ ያለችው፣ እንደዛ ነው የሚባለው ብዙ ጊዜ ና፣ አሁን በፕሮዳክሽን ደረጃ ትልልቅ ስራዎች የምትሰራ ይሆናል ና አሁን ስለ ሀብት ሲጠይቁ የተመሳሳይነት መልሳለሁ። ኢትዮጵያ ህዝብ ነው ሀብቴ ብዙ ጊዜ የሰማነው ነገር ነው እና የእሷ ደግሞ ትንሽ ለይታል። የጤና ሀብታም ይላል። ጤና ከጤና ደግሞ ጤነኛ ሲኮን ደግሞ የሚገኙ ሀብቶች ብዙ አሉ። እሱን አንጠይቅም። አይ ግን በዚህ እኮ ስለ ብር ለማውጣጣት የክፍያ ደረጃ ስንት ላይ ደርሷል? አይነገርም ደረጃ ብዙ ጥያቄዎች ይመጣሉ። በርግ ልክ ከዚህ ስትወጣ ይሄን ገንዘብ ዝርዝር ከተናገረች ብዙ ስልኮች ማስተናገድ ከተወደደስ። እሺ ወደ መጨረሻዎቹ ሰዓታት ደርሰናል። ና እንደው ሜላት መነሳት አለበት የምትይው ማስተላለፍ የምትፈልጊው መልእክት ካለ ድሉ ላንቺ እንስጥሽ። መነሳት አለበት የምለው ነገር ያው በፊልም ዙሪያ ነው። ትንሽ ደክማለ ፊልምንትን። እሺ እና ጠንክረን ሁላችን የምንነሳ እና የተጋረደው ነገር እንስበረው ነው ምለው። አንድ ላይ ተባብረን ጥሩ ደረጃ ላይ እናድሰው የፊልም ኢንዱስትሪ ነው ምለው። በሚመጡ ፊልሞች ሽም ያው ለአድማጮች ተስፋ መግባት ትችላለሽ። አንዱ ያሳካሉ ብለን እናምናለን። መልእክትሽን አሁን ያስተላለፍሹም መልእክት ያንቺ እየመጡ ያሉ ፊልሞችም ያሳኩታል ብዬ አስባለሁ፣ ከእግዚአብሔር ጋር እሺ ሜላት፣ ነብዮ ከኛ ጋር ቆይታ አድርጋለች። ከበርካታ ስራዎች ጀርባ ያለች ወጣት አርቲስት ናት። በድጋሚ ደግሞ በሌሎች ስራዎቿ እንደምንገናኝ ተስፋ እናድርጋለን።